በሀገሪቱ ሰላም ልማትና ማህበራዊ አገልግሎት ላይ የሃይማኖት ተቋማት ከፍተኛ ድርሻ እንዳላቸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀምበሩ ተናገሩ። የካቲት 29 ቀንና 30 በመስቀል አደባባይ የሚካሄደውን የጸሎትና አምልኮ መርሃ ግብር አስመልክቶ መግለጫ ሰጥተዋል። ቤተልሔም ሰለሞን ተጨማሪ አላት። በቢል ግራሃም ኢቫንጀሊስቲክስ ኢቫንጀሊስት አሶሲሽን የተመሰረተው የሳማሪታን ፐርስ በጎ አድራጎት ድርጅት በኢትዮጵያ በግጭት በረሃብና በሌሎችም አደጋዎች ለተጎዱ በሚሊዮን የሚቆጠሩ ዜጎች የምግብ የሕክምና ብሎም የንጹህ መጠጥ ውሃ አቅርቦት ተደራሽ እያደረገ ይገኛል። ድርጅቱ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ጋር በመተባበር የካቲት 29ና 30 በመስቀል አደባባይ የሚያካሄደውን የጸሎትና አምልኮ መርሃ ግብር አስመልክቶ መግለጫ ሰጥቷል። የኢትዮጵያ ወንጌላ ማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀምበሩ ለሁለት ተከታ ቀናት የሚካሄደው መርሃ ግብር ስለ ኢትዮጵያ ሰላምና አንድነት፣ ስለ ወጣቶች በጎ ምግባር ፈጣሪን በጸሎት የምንለምንበት ነው ብለዋል። በእነዚህ ሁለት ቀናት ውስጥ የሚሆነው ነገር ቢኖር ለሀገራችን እንጸልያል፣ ለሀገራችን ሰላም እንጸልያል፣ ለህዝቦቻችን አንድነት እንጸልያል፣ ለሀገራችን እድገት እንጸልያል። ስለዚህ ወሳኝ ጊዜ ነው። ስለዚህ ሁላችንም በገባን መንገድ ወደምናመልከው አምላክ እንጮኻለን እግዚአብሔር ይሰማናል ብያምናለሁ። በጎ ተግባር መፈጸም በፈጣሪ የተወደደ በመሆኑ ለኢትዮጵያውያን የሚያደርጉትን ድጋፍ ያለማቋረጥ እንደሚቀጥሉ የገለጹት ደግሞ ፍራንክሊን ግርሃም ናቸው። በ1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን በመላው ኢትዮጵያም በመቶዎች የሚቆጠሩ የንጹህ መጠጥ ውሃ ጉድጓዶችን መቆፈር ቻልን። እናም በአመታት ልዩነት በግብርናው በሕክምናው ዘርፍ ማህበራዊ ኃላፊነታችንን መወጣት የሚያስችለን በርካታ ፕሮጀክቶችን ሰርተናል። ሰማሪታን ፐርስ የገንዘብ ድጋፍን ከአሜሪካ መንግሥት አይቀበልም። በመሆኑም ለኢትዮጵያና ህዝቦቿ የምናደርገውን ድጋፍ ከፈጣሪ ጋር አጠናክረን እንቀጥላለን። የሰማሪታን ፐርስ በጎ አድራጎት ድርጅትን ጨምሮ የሃይማኖት ተቋማት ለሀገር ሰላም እና እድገት በጋራ መስራት እንዳለባቸውም ቄስ ደረጀ ጀንበሩ ገልጸዋል። ወንጌል ቃሉን እንድናስተምር የተራበውን እንድንመግብ የተቸገረውን እንድንረዳ ያደርጋል፣ ያዘዛል፣ ይናገራል። ይህንን ተግባራዊ ለማድረግ ሁሉም ማለት ይቻላል አብያተ ክርስቲያናት በዚህ በአገልግሎት ላይ በልማትና ማኅበራዊ አገልግሎት ላይ ሰፊ ድርሻ በሀገራችን ላይ ያላቸው የኢትዮጵያ እድገት የሚመጣ ሁላችንም ስንሰራ ነው ሁላችንም የራሳችን ኃላፊነት ስንወጣ ስለሆነ በዚያ መልክ ትልቅ እንቅስቃሴ አለ። በዚህም ደስ ይለኛል። ይኸው ይቀጥላል። ተማሪ ታምፐርስ በጓዳጎ ድርጅት በአማራ በአፋርና በትግራይ ክልሎች ለሚገኙ ሶስት መቶ ሺህ ስደተኞችና ተፈናቃዮች የምግብ ድጋፍን እያደረገ እንደሚገኝም ተገልጿል።